ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 37ኛ መደበኛ ጉባኤውን ሰኔ 10 2017 ዓ ም ያካሂዳል። ምክር ቤቱ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የሚቀርብ ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን እንደሚያጸድቅ ይጠበቃል። በተጨማሪም ምክር ቤቱ የስታርታፕ ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ የሚመራ ይሆናል። ዘገባው የህዝብ ተወካዮች ምክር ቤት ነው። በዘንድሮ መኸር ምርታማነትን መጨመር ላይ በልዩ ትኩረት እየተሰራ መሆኑን ግብርና ሚኒስቴር ገለጸ። ግብርና ሚኒስቴር የሰብል ምርታማነትን ማነትን በማሳደግ እንደ ሀገር የተጣለውን የምግብና ስነ ምግብ ዋስትናን የማረጋገጥ የውጭ ምርትን በሀገር ውስጥ ምርት የመተካት የውጭ ምንዛሬ ግኝትን የማሳደግና የኢንዱስትሪ ፍላጎትን የማርካት ግቦችን ለማሳካት እየሰራ እንደሚገኝ ገልጿል። በዘንድሮው መኸር በአጠቃላይ ወደ 21 ሚሊዮን ሄክታር መሬት በማረስ 685 ሚሊዮን ኩንታል ለማግኘት ታቅዶ በትኩረት እየተሰራ መሆኑን በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ገልጸዋል። አምና 11 ሚሊዮን ሄክታር መሬት በክላስተር የታረሰ ሲሆን በዘንድሮ መኸር 13 ሚሊዮን ሄክታር መሬት በክላስተር ለማረስ መታቀዱንም አቶ ኢሳያስ ገልጸዋል። ዘገባው የግብርና ሚኒስቴር ነው። የ12ተኛ ክፍል ብሔራዊ ፈተና አሰጣጥ ሂደት በውጤታማነት እንዲከናወን በማስቻል በኩል የጸጥታ ተቋማት የላቅ አስተዋጽኦ ማበርከታቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። የ2017 ዓ ም የ12ተኛ ክፍል ፈተና አሰጣጥ ሂደትን በተመለከተ የጸጥታ እቅድና ኦሪንቴሽን መርሃ ግብር እየተካሄደ ነው። በመርሃ ግብሩ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፉት ሶስት ዓመታት በ12ተኛ ክፍል ፈተና አሰጣጥ ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ የተሰሩ ስራዎች አበረታች ውጤቶች የተገኙባቸው መሆኑንም ገልጸዋል ለዚህም የጸጥታ አካላት ሚና ትልቅ መሆኑን ጠቁመው የ12ኛ ክፍል ፈተና በተሻለ መልኩ እንዲሰጥ የጸጥታ ተቋማት ላበረከቱት አስተዋጽኦ ምስጋና ቀርበዋል። የዘንድሮው ፈተና ለ150 ሺህ ተማሪዎች በኦንላይን እንደሚሰጥ አንስተው ፈተና አሰጣጡ ወደ ዲጂታል እንዲሸጋገር እየተሰራ መሆኑን ማብራርተዋል። ዘገባው የትምህርት ሚኒስቴር ነው።